ሰላም ጤና ይስጥልን። እንዴት ናችሁ? እነዚህ በሬዎች ትናንትና በአዳማ ገበያ መስከረም 28 2018 በፈረንጆቹ ደግሞ ኦክቶበር 9 2025 የተገዙ ናቸው። ዋጋቸው የተገዙበትን ዋጋ መጨረሻ ላይ ይነግራቸዋለሁ። በሬዎቹ ላሳያችሁ እና እነዚህ በሬዎች ይሄ በሬ አሁን የባሌ ነው፣ ቦረን አይደለም። ይሄኛው ደግሞ የመሃል ሸዋ ነው መስለው ቁመት አለው። አይታችሁ እንደሆነ ይኸውላችሁ፣ ወደዚህ ቁመት አለው። ወደ ላይ ግን ትንሽ ቁመት ያንሷል። ይሄኛው ደግሞ ስጋውን ይሉት፣ ይሄኛው ስጋው ትንሽ ስጋው እየጨመረ ነው። ይሄ አሪፍ ነው። ለምን ለገና ይደርሳል ማለት ነው። እዚህ ጋር ይሁት፣ ይሄኛው ቁመቱም አሪፍ ነው፣ ስጋውም ይሄ ይመጣል። በቃ ለመወፈር ቶሎ ይመጣሉ ማለት ነው። ስለዚህ ምግባቸውን አሁን ስንጀምር ምንድን ነው የምናደርገው? ምግባቸውን ቀስ በቀስ ቶሎ ከሰጠን፣ አሁን የወላችሁ የመጡት ከሳር ላይ ነው ከግጦሽ ላይ ነው የመጡት። ስለዚህ ምጥመኖችን፣ ፍሩሽካዎችን፣ ማትለባዎችን አሁን ስንጀምር ምንድን ነው የምናደርገው? ቀስ በቀስ ነው የምናስጀምረው። አሁን እንደገቡ በሽታ ይዞ ይመጣሉ ስለሆነ መድኃኒቶችን እንሰጣለን። እሱንም በሌላ እሰራላችኋለሁ። ስለዚህ በሬ ሁሌም ስትገዙ የውላችሁ ማይራገጡ ጸባይ ያላቸው መኖ ለመስጠት ማትቸገሩ ለማጠብ የማትቸገሩ መሆን አለበት። ስለዚህ እነዚህ የተገዙበት ዋጋ ዋጋያቸው እያንዳንዱ በመቶ እያንዳንዱ በመቶ ሃያ ሺ ነው የተገዙት ማለት ነው። ስለዚህ በመቶ ሃያ ሺ ከተገዙ ቢያንስ ቢያንስ አንድ በሬ በሶስት ወር ውስጥ ሰላሳ ሺ ብር ይበላል። ሰላሳ ሺህ ብር በላ ማለት ይሄኛው ለገና ስንት ይጨርሳል ማለት ነው። አንድ በሬ ከነወጂው መቶ 150 ሺህ ብር ይጨርሳል ማለት ነው። ስለዚህ ይሄንን በሬ ስንት መሸጥ አለባችሁ? ከመቶ 180 እስከ ሁለት መቶ መሸጥ አለባችሁ ማለት ነው። ትርፋማ ለመሆን ማለት ነው። ይሄኛው ዋጋ ያወጣል ወይ ለማለት ደግሞ መኖዎችን በትክክል አስተካክለን ከሰጠን እስከ 240 ሊያወጡ ይችላሉ። ለምን ሽንጥ አላቸው፣ ሰውነት አላቸው፣ ቶሎ ሊወፍሩ ይችላሉ። ለበለጠ መረጃ ኔን ኮንታክት ማድረግ ትችላላችሁ። ከዚህ በላይ ያሉ በሬዎችንም ከፈለጉ በአዳማ ገበያ ላይ ይገኛሉ። ግን እነዚህ በሬ ያው የወላቸውን እየተመለከታችሁ ያለ በሬ ይሄ መቶ ሀያ ተገዛ ማለት አስቡት። በአንድ ወር ራሱ ብዙ ይጨምራል። ስለዚህ በዘጠና ቀን ነው ሳይንሱ የሚለው። ከዘጠና ቀን ውጪ ግን በአርባ አምስት ቀን ኢቭን፣ በአንድ ወር በጣም ከፍተኛ ኪሎ የሚጨምሩ አሉ። ስለዚህ አንዳንድ ሰው ምን ያደርጋል? ውድ ዋጋ ይገዛና 150 ይገዙና ትንሽ ከዚህ የተሻሉ ይገዙና መኖ ይሰጣሉ። መኖ ከሰጡ በኋላ በሁለት ወር ውስጥ በጣም ይጨምራሉ። ስለዚህ በሬዎች ስትገዙ ዋጋ የጨመረ የገዛችሁ እንደዛውም ጊዜ ሊቆጥብላችሁ ይችላል። ግን የሚመከረው እነዚህና ነው። 120 ከገዛችሁ ቢያንስ ሰባ ቀን እናንተ ጋር ከቆዩ አሪፍ ነው። ይወላችሁ ሲገዙ ምን ምን እንዳላቸው፣ አሁን ይሄ መሽገር አለው። ይወላችሁ እንትን አካባቢ ከዚህ ከቴስቲክሉ ጀርባ ያለው ይወላችሁ። ይሄ መሽገር አሁን በእጅ ለቅመን እናወጣ፣ በምን እናወጣ? ስለዚህ ቀጥታ ሕክምና ነው የምናደርግለት። አሁን ሕክምና ካደረግን እነዚህ ካልተወገዱ በሬው ራሱን ያዳምጣል ማለት ነው። መሽገሩ ይበለዋል ስለሆነ፣ እዛ ሌሊት ይሄዳል። ከእንጨት ጋር ልንፏቀቅ ይችላል፣ ልታከክ ይችላል። ብዙ ነገር አለ። በዛ መሀል የበሬው ምቾት እነሷለን ማለት ነው። ስለዚህ ህክምና ግድ ነው። ልክ በሬዎቹ እንደገቡ እንደገቡ በሁለተኛ ቀን ህክምና ማድረግ አለብን። እነዚህ ማስወገድ አለብን ማስወገድ ያለብንን ማስወገድ አለብን። አሁን ይሄ የሚታይ የውጭ ፓራሳይት ነው። የማይታዩ የውስጥ ፓራሳይቶች፣ በሽታዎች፣ ብዙ ነገር አለ። ጨጓራ ውስጥ የሚኖሩ፣ ጉበት ውስጥ የሚኖሩ፣ በተለያየ ቦታ የሚኖራሉ። እነሱን ካላስወገድ፣ እነሱ ካልጠፉልን በሬዎቹ ቶሎ አይወፍሩልን። ስለዚህ እና በመኖ ብቻ አይደለም። ከብትም ወፍረው አንድ በመድኃኒት ይወፍራል። ሁለት መተኛ ቦታ በማስተካከል ይወፍራል። በቂ ውሃ በማዘጋጀት ይወፍራል። መኖ አስፈልግም ቢሆን ከለም መኖ ቶሎ ያወፍራል። ስለዚህ ምቾትን መጨመር፣ ምቾትን ምንጨመር ከሆነ ከብቶቻችን ላይ ምቾትን ከጨመር ቶሎ የመወፈር አዝማሚያ ያሳያሉ። እኔ አሁን ያጋጠመኝ አንድ ፈርም ላይ ሄጄ ያየሁት ምንድን ነው አንድ በሬ ያኔ በሬ ርካሽ ስድስት ሺህ ገዝተን ለመሽኖ የገዛነው መሰላችሁ ሰኔ ውስጥ ነው የገዛ ነው። ሁለት ሺ አስራ ሰባት ሰኔ የገዛ ነውን ለእንቁጣጣሽ ሁለት ሺ አስራ ስምንት ነው ያወጣነው። ያኔ የገዛ ነው ስድስት ሺህ የገዛ ነው። በወሩ ደልቦ ሰውነቱ በጣም ጨምሮ ሰውዬው መቶ ስንት ነው? መቶ ሀምሳ ነው የሸጠው። ይኸውላችሁ እንግዲህ መቶ ሀምሳ በዚህ በወር መሀል ከሸጠ ቢያንስ የመኖ ለሌሎቹ የመኖ መግዣ ይሆናል። በአንድ በሬ ላይ በአንድ ወር ውስጥ አምሳ ሺህ ብር አተረፈ ማለት ነው። ስለዚህ ምንድን ነው ማድረግ ያለብን? ምቾትን መጨመር ነው። መኖችን መጨመር ነው። አሁን ያልኳቸውን ፓራሳይቶችን ማጥፋት ነው። እነሱን ካጠፋን ዋይ ኖት እን ሰው እኮ ስመቸው ስደላደል እኮ ፊቱ ወዝ ያመጣል። ስለዚህ ከብቶችም እንደዛው ለምሳሌ አንዳንድ የእንስሳት አንከባካቢዎች በሬዎች ላይ የሚጮዋሉ የሚመቱዋሉ። በተለይ መኖ ሲያዘጋጁ በሬ ፊት ለፊት ላይ ማዘጋጀት ያለ፣ በሬ ወደ መዝናኛ ቦታ ይወጣል። ወደ መዝናኛ ከወጣ በኋላ እሱ እዛ ተዝናንቶ አመንዥጎ የፀሐይ ብርሃንን ቫይታሚን ዲን ዲቭሎፕ ካደረገ በኋላ ወደ በረት ሲመለስ በረት ውስጥ መኖ ይጠብቋል ይሁላችሁ ሰስፔንስ እናደረገውም ፊት ለፊት አንሰራም። መኖ ተሰርቶ አልቆ ውጪ ተዘንቶ ስመለስ ቤቱ ይጸዳል። ቤቱ ከጸዳ በኋላ የቤት ጽዳቱን የሱምተኛበትን ቦታዎችን ሁሉ በሌላ ቪዲዮ አመጣላችኋለሁ። እሱ ተመልሶ እዛ ስተኛ ቤቱ ሲገባ በአዲስ መንፈስ ይገባል። ሪፍሬሽ ይሆናል ማለት ነው። እኛ ቤትም ቤትም መንገድ ይሁን ቤትም ቤትም እኛ ስራ በበሬው ላይ ስጋ መጨመር ነው። በበሬ ላይ ስጋ በጨመርን ቁጥር በኪሳችን በአካውንታችን ላይ ብር እየጨመርን እንሄዳለን ማለት ነው። ስለዚህ ማሰብ ያለብን ትልቁ ነገር ምንድን ነው? እንዴት ነው ስጋ መጨመር? የዚህን በሬ ምቾት እንዴት ላምጣ? ስለዚህ ምቾት ከመጣ ማንጨምርበት ስጋ ማንጨምርበት ምንም ጉዳይ የለም። ምን እናደርጋለን? እንደገቡ የእንስሶቹን የእያንዳንዱን በሬ ኪሎ መውሰድ ነው። የእያንዳንዶቹን ኪሎ ለምንድነው የምንወስደው? ይሄ በሬ የዛሬ ወር ላይ ስንት ጨመረ? የማይጨምር ከሆነ ቶሎ ማስወገድ፣ ወይ ደግሞ መኖ መጨመር የመኖ አይነቶችን መጨመር ነው። ይሄ በሬ ስንት ጨመረ? የዛሬ ወር ስገባ ስንት ነበረ? ይሄ ይሄኛው ነው ማየት አለብን። ስንት ኪሎ ሆኖ ነው የመጣው እያንዳንዱ አስር በሬም ግዛ አምስት በሬም ግዛ የገዛከውን በሬ ማድረግ አለበት። የገባ ቀን ኪሎውን መዝግበን የመዘገብነውን ኪሎ ለእያንዳንዱ መረጃ መያዝ ነው። ለምሳሌ ስገባ 350 ኪሎ ሆኖ ከገባ የዛሬ ወር ስንት በልቶ ጠጥቶ ስንት ኪሎ ሆነ፣ ይሄኛውን በደንብ ማየት አለብን። ቪዲዮውን አተሻላላቸሁላችሁ እነዚህ በሬዎች ስገቡ፣ አሁን እነዚህ በሬዎች ላቸሁ ክልስ እና የመሀል ሸዋ ናቸው። እነዚህ በሬዎች ስገቡ ቀጥታ ያደረግነው ምንድን ነው? ከሕክምናው በፊት ማለት ነው። አሁን የኛው ነው፣ እየውላችሁ ሕክምና እየሰጠው ነው። ከሕክምናው በፊት ምንድን ነው ያደረግነው? ኪሎ ነው የወሰነው ለእያንዳንዱ አሁን በዚህ ቪዲዮ ራሱ ላይ ይታያላችሁ። ለእያንዳንዱ ኪሎ መውሰድ ግድ ነው። ለምንድን ነው ኪሎ የምወስደው? ኪሎ የምወስደው የሚሰጠውን የመድኃኒት መጠንን የበሬው ኪሎ ይነግረኛል። ዝም ብዬ እቺ ሀያ አስፈልጋት አይቀርም ብዬ አልሰጥም። ለምን እንዲህ ከሰጠውኝ፣ ወይ አንደር ዶዝ ይሆናል ወይ ኦቨር ዶዝ ይሆናል፣ ከመጠን በላይ ወይ ከመጠን በታች ይሆናል። ስለዚህ ማድረግ ያለብኝ ምንድን ነው? ኪሎ ኪሎ፣ ኮንስል ኪሎ ይጠቅመኛል። ከመድኃኒቱ ውጪ ምን ነው አሰጣጥ። ለምሳሌ አንድ በሬ ኮንሰንትሬሽን የሚበላው በፐርሰንት ነው፣ የክብደቱን ፐርሰንት ነው የሚበላው። የክብደቱን ፐርሰንት በላ ማለት እናንተ የምትሰጡት የመኖ ለምሳሌ አንዳንዱ ይለኛል መሰላ፣ አንዳንዱ ፋርማሲ ሄድ፣ በዚህ በሬ እንዲህ ለኩንታል ገዝቼ ነበረ ለእረኛው ሰጥቼ ወደሁኑ አለቀ አለኝ። እንዴት ሆኖ ነው የሚያልቀው? የበሬው መጠን ኪሎ ከታወቀ ስን ኪሎ እንደበላ ትነግረዋለ። በዛ ኪሎ እኔ የሰጠሁት መኖ መች እንደሚያልቅ እኔ ማውቃለው። የእንስሳት ተከባካቢ እርኛው ማወቅ አለበት። ለምሳሌ አንድ ኩንታል አንድ አንድ አንድ በሬ አስር ቀን የሚበላ ከሆነ በዛ አስር ቀን ብቻ ነው ማለቅ ያለበት። በሬው በልቶ ጨረሰ እኮ ጨመር ኩለት ምናምን አይሰራም። በራሱ ኪሎ ነው መሄድ ያለበት። በዛ ኪሎ ካበላሁት በትክክል ኪሎ ይመጣል ማለት ነው። ስለዚህ ምን ነው አለቀ ምን ምን የሚባለው ነገር እሱ ነገር አይሰራም ማለት ነው። አሁን እየሰጠት ያለው ይሄኛው መድኃኒት ማለት ነው። ለውጭም ለውስጥም ጥገኛ የሚጠቅም መድኃኒት ነው። ውጭ ላይ ያሉ እያንዳንዱ መሽገርን የሚያጠፋ ላይቶች፣ ቁንጫ እነዚህ እነዚህ ሊኖሩ ይችላሉ። ለምሳሌ የማይታዩ መሽገሮች አሉ ገና ፑፓ ላይ ያሉ ማለት ነው። እነዛዎችም በአንድ ጊዜ ማጥፋት ይቻላል። የማይታዩንን እንዴት ነው? በየሁለት ሳምንቱ ተመሳሳይ ነው የምናጠፋው። መጀመሪያ አዳልትን ካጠፋ ፑፓው ደግሞ ምን ይሆናል? እያደጉ ይመጣሉ። እነሱ እንዳድጉ እናደርጋለን። በሁለተኛ ሳምንት ቶሎ ብለን እንዳድጉ አድርገን እንደግማቸዋለን ማለት ነው። ስለዚህ አሁንም ይሄን ሁሉ ማወራችሁ ለምድ ማወራችሁ ምቾትን መጨመር ነው። ምቾትን መጨመር ቁጥር ነው። እንግዲህ ስጋ የሚገኘው አሁን ይሄኛውን በሬ ቤት ይሄኛውን ቀዩን በሬ ማለት ነው። ቀጥታ ምን አደረጋለሁ? ኪሎ እወስዳለሁ። ይኸውላችሁ በዚህ ሜትር ማለት ነው። ይሄ ሜትር ሄርትገርት ይባላል። ኪሮም ላይ ወይ ጎግል ላይ ግቡ ና የሄርት ገርዝን እስ ስርቸርጉን አንብቡት። በተለይ በዓለማችን ላይ ህንዶች በጣም ይጠቀሙበታል። አሁን የዚህን በሬ ኪሎ አየው ወዳው ነው ሚቱ የምትነግር የዚህ በሬ ኪሎ አሁን ለምሳሌ 300 ከሆነ መድኃኒት ምን ያ አያቸው የሚያስፈልገውን የመድኃኒት መጠን በራሱ ኪሎ እሰጥዋለሁ ማለት ነው። ከዛ በኋላ ይሄ በሬ በቀጥታ ይደልብልኛል ማለት ነው። ይውላችሁ ይሄ በሬ አሁን ቡሬ ነው፣ ለገበያም ይመቻል። ሲወፍር ሰውነቱ ሲጨምርም ደግሞ ሰውም ለመግዛት ይጓጓል። አሁን እነዚህ በሬ አሁን ከገቡ ገና ሁለተኛ ሳምንታቸው ነው። በቀጣይ ሲደልቡ ከወር በኋላ ወይ ደግሞ ከወር ሁለት ሳምንት በኋላ ያሉ ለውጦችን እነግራችኋለሁ ለምሳሌ ምንድን ነው ያደረኩት? ኛውን ኪሎ ወሰድኩት። ኪሎ የወሰድኩትን በሬ በራሱ ኪሎ መድኃኒቱን መስጠት ነው በቃ። ጨዋታው ምኑ ጋ ነው ያለው ማለት ነው? ኪሎ ጋ ነው ያለው ማለት ነው። መመዘኑ ላይ ነው ያለው ማለት ነው። ስለዚህ መድኃኒቱን በትክክል እሰጠዋለሁ። ግን እንደዚህ መድኃኒት መስጠ ያውላችሁ እንጨት ይዘጋጅና ኪራሽ ይሰራና እዛ ውስጥ ይገባል። አንዳንድ ጥጋበኛ በሬዎች አሉ። ለዚህ ነው በሬ ስትገዙ የማይራገጥ ጸባይ ያለው ሚረብሽ በሬ እንዳትገዟቸው። ሚረብሽ የመዋጋት ባህሪ ምናምን ካለው ሰው በገባ ቁጥር ይደናገጣል። በተደናገጠ ቁጥር ደግሞ ኢነርጂ ሉዝ ያደርጋል። ኢነርጂ ሉዝ ያደረገ ማለት ደግሞ ስጋ የጨመረው ስጋ ወደ ኤነርጂ ቀየረው ማለት ነው። ለዛ ኮ አስረ የምንቀልበው። አሁን ውጭ ላይ ወደ ግጦሽ ምታወጣው እየተዟዟረ ይበላ እየተዟዟረም ይበላው የበላውን ሁሉ ወደ ጉልበት ቀየረ ማለት ነው። ወደ ስጋ ልቀይሮ፣ ይዟዟርበታል፣ ይሄድበታል፣ ይሮጥበታል። ግን ቆሞ ከበላ ከዛም የማይንቀሳቀስ ከሆነ ለመዝናኛ ብቻ አውጥተ የምናስር ከሆነ አሁንም ኤነርጂ የበላው ምግብ ሁሉ ኤነርጂ ስቶር ያደርጋል፣ በሰውነቱ ላይ ክብደትን እየጨመረ ይሄዳል ማለት ነው። ስለዚህ በቀጣይ ደግሞ ምን ሰራላችኋለሁ መኖን እንዴት እንሰጣለን፣ የመኖ ሬሾ እንዴት እናቀላቅላለን፣ አንድ በሬ ስንት ይበላል፣ ፐርሰንቱ ስንት ነው የሚለውን ሁሉን እነዚህን እሰራላችኋለሁ። የኔ ቪዲዮ ከተመቻችሁ ኮፒ ሼር አድርጉልኝ። ምንድነው ይሄ ሰብስክራይብ አድርጉልኝ። ለጓደኞቻችሁ ንገሩልኝ። ይሄ ዩቱብ ቻናልን ተቀላቅሎ እላችኋለሁ። መልካም የስራ ቀን፣ መልካም ስራ ቦታ ዋሉልኝ። እጅግ በጣም አድርጊ አመሰግናችኋለሁ። ቻው። አሁን መዝጋት ይቻላል።